አሰላሙ ዓለይኩም ወረህማቱላ ወበረካቱ ውድና የተከበራችሁ የቻናል ተከታታዮች እንዴት ናቸው? ከኔ ጋር አልሐምዱልላ ረቢል ዓለሚን። ዛሬ ደግሞ እንደምታዩት መግሉባ ሰርቻለሁኝ ማለት ነው። እንግዲህ ያው በኢትዮጵያ ኩሽና ነው። አረብ አገር ያሉ ሁድራዋቶች እንግዲህ ኢትዮጵያ ገብተዋል እላቸዋለሁ። ያው ከዚህ በፊት እንደነገርኳችሁ አምጡ ዘራቸውን እና ኢትዮጵያ እንግዲህ እየተመረተ ነው ያው በውድ ከምትገዙ ገበያ ላይ ታውቃላችሁ። ሰው እንደ ብርቅ ስለሆነ የሚገዛው ያስወድዳሉ ዋጋና እናንተ ግን ቦታ ካላችሁ ግቢያችሁ ውስጥ ተክላችኋቸው ዘርታችኋቸው ማለቴ እንደዚህ ትበላላችሁ፣ ተጠቃሚ ትሆናላችሁ ማለት ነው። እና ያው እኔ የሰራሁት መግሉባ በኮድራዋቶቹ ብቻ ነው ማለት ነው በአታክልት። ዶሮም ሆነ ስጋ አልተጠቀምኩም። በጣም የሚጣፍጥ የሆነ መግሉባ ነው እንግዲህ የሰራሁት ያው እስከ ቤተሰቦችም ለጎረቤት ምናምን እንደዚህ ታውቃላችሁ ብርቅ ይሆናል ና ስታቀምሱ ስለማይበቃ በዛ አድርጌ ነው የተወሰነ የሰራሁት። እና እንደምታዩት አታክልቶቹም እነዚህ ናቸው። ኮሳ አለ፣ ቤዝንጃን፣ ካሮት፣ ድንች። ያው ኢትዮጵያ ውስጥ ታውቃላችሁ ካሮትና ድንች እንዳለ ሆኖ ይሄ ግን ኮሳው እንዴት ሆነ እንዴት መጣ ካላችሁ ዘሩን ይዘው መጥተው እዚህ እያለሙ ገበያ ላይ ያወጡታል ማለት ነው። እና ያው ከዚህ በፊትም አሳይቻችኋለሁ ኸያርም አለ ኮከምበር ማለት ነው። እና ይሄ ቤድንጃንም ከዚህ በፊት አሳይቻችኋለሁኝ ኢዳም ሰርቼበት እና ኮሰም አለ እላችኋለሁ። እንግዲህ እንደምታዩት ነው። ይህንን ነገር እንግዲህ ዘሮቻቸውን ይዛችሁ መታችሁ እናንተ በቤታችሁ ቦታ ካላችሁ ግቢ ካላችሁ እነዚህን አልምታችሁ መጠቀም ትችላላችሁ። ለገበያ ማዋል ትችላላችሁ። በጣም ውድ ነው ውዶቼ፣ ወላሂ አንዷ ቤዝንጃን ሀያ አምስት ብር ናት። እኔ የገዛውት ሀያ አምስት ብር ነው። ያው ግን ሰላሳ ብር ምናምን ይላሉ። እና ውዱችዬ፣ ውድ ነው። እኛ ያው እንግዲህ አንዳንድ ጊዜ ሲያምራችሁ እንደዚህ መስራት ስትፈልጉ ምናምን ልትገዙ ትችላላችሁ ነገር ግን ሁል ጊዜ እነዚህን ነገሮች እንግዛ ብንል ይወደዳል። ግን ለቢዝነስ የሚሆናቸዋል ለመሸጥ፣ እንዲሁም ደግሞ ቤታችሁ ለማዘጋጀት ምግብ ማለት ነው። ልክ እንደ እኔ አሁን መግሉባ አምሮኝ ነበረና እንግዲህ ከስደት ከገባው ለመጀመሪያ ጊዜ ሰርቼ እየበላሁኝ ነው ማለት ነው ውዶችዬ። እና ካመራችሁ እንደዚህ ገዝታችሁ ከምትጠቀሙ ቤታችሁ ቢኖራችሁ ሰርታችሁ ትመገባላችሁ በቀላሉ ማለት ነው። ምንም የሚከብድ ነገር የለም። ሱቅ ልኩድራ ሂዳችሁ እዛ ዘሮች የሚሸጡበት ቦታ አለ። እዛ ሂዳችሁ ከዚህ በፊት ነግሬያችኋለሁ፣ ብትገዙ ተጠቃሚ ትሆናላችሁ። ውዶች ይሄ እንደምታዩት እንግዲህ ከታትፌ አጥቤ አጠንፍፌ ያለሁኝ እኔ ከዛ ሁሉንም እያንዳንዳቸው ለየብቻ እጠብሳቸዋለሁኝ ማለት ነው። እንደምታዩት ሁለተኛውን አስገብቻለሁኝ። የመጀመሪያውን ልክ ቀላ ሲል ማለት ነው፣ ልክ እንደዚህ ሲሆን ከለሩ አውጠዋለሁኝ። ከዛ ሁሉንም ጣብሼ፣ በነገራችን ላይ ጨረስኩኝ፣ ቪዲዮውን ስላቋረጥኩት ነው። እንዳይበዛባቸው እዚህ ጋ ሩዝ ጥጅ አለሁኝ ጥጃለሁኝ፣ ሩዙም እንግዲህ በጎን ለብቻ ነው የሚበስለው። እነዚህ ኩድራዋቶችን እንግዲህ ሁሉንም ለእያንዳንዳቸው ጠብሻችኋለሁ። ሽንኩርት አለመጠቀም ትችላላችሁ፣ ሽንኩርትም ቲማቲም መጠቀም ትችላላችሁ። በነገራችን ላይ የመግሉባ ኩድራዋት የምትጠቀሙት እንደ ፍላጎታችሁና ያላችሁን ነው። እኔ እነዚህ ስላሉኝ ተጠቅሜ ያለው ከዛ ዚህ ጋር ስልሱ እንሰራለሁ ማለት ነው በምታዩት መልኩ ቀይ እንዲሆን ሩዛችን መግሉባችን ቀይ ከለር እንዲሆን ከፈለግን ሳልሳ ብንጠቀም በታሪፍ ነው። እዚህ ጋር ግን ሳልሳ የለኝም እኔ የተወሰነ በርበሬ እጠቀማለሁ። ከዛ የሩዝ ቅመም ይጠቀማለሁ። እነሱን አንድ ላይ በደንብ አቁላላችኋል ወይ ማለት ነው። ከዛ በደንብ ከተቁላላል በኋላ ማጄን መጨረሻ ላይ ማጅ እና ጨው ጨምሬ ጨውን ትንሽ በዛ አድርገዋለሁ። ለምን አታክልቶችን ስለሚጨምርበት ማለት ነው። አታክልቶችን ከጨመርኩ በኋላ ደግሞ ትንሽ ውሃ ስለሚጨምር ሩዙ ትንሽ ሲቀረው ስለሆነ የማስቀረው። አሁን ኦረድ እየበሰለልኝ ነው እንደምታዩት። ያው ግን ይበስላል፣ ግን በደንብ ሙክክ ብሎ እስከሚበስል አልጠብቀውም። ሩዙ ትንሽ እየሲቀረው ነው የማደርገው ማለት ነው። እንደምታዩት ስልሴ በዚህ መልኩ አልቆልኛል። በጣም ቆንጆ ሆኖ ጥብስ ብሎ በስሎልኛል። ለምን ለሩዙም ጣዕም በእንፋሎቱም እንደዚህ ኩድራዋቱም እዚህ ውስጥ ስለሚገባ የተለየ ጣዕም ነው የሚሰጠው። በነገራችን ላይ አረብ አገር ሆኜ ሌላ ሌላ መንገድ ነበር የምሰራው፣ እዚህ ጋ ግን የቀየርኳቸው ነገሮች አሉ። ኢትዮጵያ ውስጥ እንግዲህ በኢትዮጵያ አሰራር ማለት ነው። ልክ እንደ ራሴ ቤት አሰራር ነው እየሰራ ያለሁት። ከተመቻችሁ ከወደዳችሁት ሞክሩታላችሁ። በጣም ጣፋጭ ነው፣ ወላሂ ነው የሚላችሁ ስጋም ዶሮም አያስፈልጋችሁም። ከዛ ከስልሱ ላይ የጠበስኳቸውን ኩድራዋቶች ሁሉንም ጨምራቸዋለሁ። ሽንኩርቱ ዝጋ አላቀላሁትም። በነገራችን ላይ ቀይ አድርጋችሁ መጥበስ ትችላላችሁ። እኔ ግን እንደዚህ አድርጌ ነው የተጠቀምኩት ማለት ነው። ከዛ ትንሽ የቀረውን ሩዝ ከላይ እንደዚህ አድርጌ ጨምራለሁኝ ማለት ነው። ከዛ መሀል መሀል ላይ ከፈት አድርገዋለሁኝ እንደዚህ፣ በወጥ እንጨቱ ከታች ያለው ውሃውም እንዲያገኘው፣ ሩዙን እንፋሎቱም ትንሽ የቀረውን መብሰል እንዲያበስለው ማለት ነው። ትንሽ ውሃን የምጠቀመው ስልሱን ትንሽ እንዳያርብ በዛ ያረጋል፣ ሩዙንም እንዲያበስለው ኩድራዎቱም ጋራ ምናምን በጣም አሪፍ ሆኖ እንዲበስልልኝ እንደዚ አድርጌ ነው የማደርገው ማለት ነው። ግጥ ማረኩ ትንሽ እንፋሎት ላበት ካለ በኋላ ደግሞ ከለር ጨምርበት አለሁኝ ከላይ የተወሰነ ቢጫ ከለር እንዲይዝልኝ ማለት ነው። ከዛ እንደዚህ አድርግ አሁንም ግጥም አድርገዋለሁ። ቀስ ባለ ሰዓት በደንብ ብስል ካለ በኋላ እንደዚህ አውጥቻለሁ። በነገራችን ላይ ትንሽ እርጥበትም ስላለው ስዘረግፈው አልተያያዘም፣ ብትን ነው ያለው። ዝርግፍ አድርገው፣ ያ ወደ ጎንም ስለሆነብኝ አልተመቸም። ና ብቻ ተዘረገፈላችኋለሁኝ ቢሆንም ግን ያው ቅርጹ በትክክል ባይወጣም ልክ እንደዚህ እንግዲህ ሆኖ አሪፍ ሆኖ ዋው ነው እምላችሁ። እኔ በስንት አመቴ ማለት ነው ኢትዮጵያ ከገባው በስንት አመቴ ያው ዶሮና ስጋውን አይቀርበትም? ችግር የለውም፣ ተመችቶኛል እንደዚህ በጣም ወድጀዋለሁኝ። እና ያው ለቤተሰብም ወደታች ለቤተሰቦችም ወስድላቸዋለሁኝ። እዚህ ግን ለጎረቤት ምናምን እየደነቃቸው ነው ጣዕሙን እንትን ያሉት ማለት ነው እየቀመሱት ላቸዋለሁ። ውዶቼ እንግዲህ ይህንን ይመስላል አሪፍ የሆነ ሩዝ መግሉባ ማለት ነው። ሰርተን በልተናል። አለ የኢትዮጵያ እንግዲህ በኢትዮጵያ ኩሽና የማይቻል የለም እላቸዋለሁኝ። የአማራችሁን ነገር እንደዚህ ሰርታችሁ መብላት ትችላላችሁ። ያው የዛሬው ቪዲዮ እንግዲህ ይህንን ይመስል ነበር። አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሶ። በቀጣይ እስከምንገናኝ ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።